ጉድ ጉድና ጅራት እያደር ይዘርቃል። ፍቅር ልጇን ለማስወረድ ወሰነች። ኦ ማይ ጋድ ጭራሽ ሆስፒታል ሄዳ ተገኘች። እኔ በነገራችን ላይ ፍቅርን እስከ ዛሬ በጣም የሚወዳት ለምዶ ታውቃላችሁ፣ ክብሯን ጠብቃ ስራ ስለምትሰራ ነው። አሁን ግን ክብር የሌለው ነገር እየሰራች ነው፣ ልጅቷ ማለት ነው። እኔ ፍቅርን እንደዚ አይነት ቦታ ላይ አንድ ብቅን ጠብቄሽ አላውቅም ነበረ። ድራማ ነው? አዎ ድራማ ነው። ነገር ግን እንደዚህ አይነት ድራማ፣ እንዴት አይነት ድራማ ነው? እሺ ድራማ ነው፣ ምን እንማርበት? አራ ፍቅር፣ በእናትሽ በእናት በጣም ነው የሚደብሩ፣ የዛሬው ቪዲዮዎች ማለት ነው። እንደዚህ አይነት ቪዲዮ እኛ አንፈልግም። ሲጀመር እንደዚህ ክብር የጣለ ነገር ምናምን ምናምን እስከ መጨረሻው በአንድ ወጥሽ ባትናገሩ ርዕሱ ምናምኑ በጣም ያስጠላ። ልጇ ልታስወርድ ምናምን፣ እንደዚህ አይነት ቪዲዮ ባሰሪ በጣም አሪፍ ነው ብዬ አስባለው። ነገሩ የናብረሽ ጋውለሽ ይሄን ልትማሪ ትችያለሽ፣ ከሱ ጋር ስትቀላቀይ እና ፍቅርዬ፣ ይሄ ድራማሽ አላማረኝም። ነገር ግን ያናደዳትን ፍቅር ምን መሰላችሁ። እንዴት ናችሁ? በመጀመሪያ ያው ስለተናደድኩ ዛሬ ብዙም ሰላም አላላችሁ አንዳንድ ሰዎች ደግሞ እየተሳደባችሁ ነው እኔ እውነቴ የነምላችሁ ሁሌ ነው የምነግራችሁ እኮ እኔ ሰውን ብወድም ብጠላም ስህተት ካየሁበት አላልፍም እንዴ እኔ አላሽቀብጥም ነገርኳችሁ እኮ ማንም ማንም መወደው ምናምን ቢሆንም አላሽቀብጥም ፍቅርን አሁን እወዳታለሁ ግን ስህተት ስትሰራ ዝም አልላት ማናት አናቷ ነምላት እንዴ እላሽቀብጥላችሁ ፈልጋችሁ ነው እንዴ እኔ አላሽቀብጥም በቃ እውነት ከሰሩ ጥሩ ነገር ከሰሩ አደንቃለሁ መጥፎ ነገር ካየው እናገራለሁ። በቃ አላሽቀብጥም ምናምን ምናምን። ስለዚህ ፍቅር አሁን ስህተት ሰርታለች፣ እንኮረኩማታለን እጥብ ምናረጋት። ስለዚህ ድራማ እንደሆነ ናውቃለን። ድራማ ቢሆንም ግን አያስተምርም። በቃ ሪል ነገር ነው። እኛ ግግም አሁን የደመቁ በጎች አይኔን ግንባር ያድርገው ብለው ማለት ነው ውሽማ ቤት ሄዳ ስታድር እሳይ ደቀረገች የኔ ጀግና እያሉ ያደንቃሉ። እኔ እንደዛ አይደለውም፣ እንደዛ አይደለውም። ፍቅርን በጣም ነው የምወዳት፣ ግን የሆነ ስህተት ከሰራች ደግሞ እናገራለሁ ዝም አላለም እና በመጀመሪያ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሰብስክራይብ አድርጉ አዲስ ከሆናችሁ። ሲቀጥል ደግሞ ዛሬ አዲስ ሀሳብ ነው ይዘን የመጣን። ብዙ ሰዎች ደግሞ ፍቅርን ለማሸማቀቅ አቤት ኮሜንቱ፣ አቤት ኮሜንቱ። ድራማ እንደሆነ እያወቃችሁ ዶክተሩ ጋ እስኪ ስንቴ እንዳመለጠው ዶክተሩ። በመጀመሪያ ደረጃ እኔ ጋር አልትራሳውንድ ተነስታለች አለ። ሁለተኛ ደግሞ መጨረሻ ላይ ደግሞ እርጉዝ እንደሆነ አላቅም ነበር አለ። እዚህ ጋር ድራማ እንደሆነ ገምቱልኝ። እኔ የምናደደው ነገር ዶክተሮቹ ራሱ እንደዚህ አይነት ድራማ ላይ መቀላቀላቸው ነው። ዶክተር እያለ ልጅ አስወረደ የሚባል ዶክተሩ ራሱ አይከሰስም? ይከሰሳል። በህግ ራሱ ያስቀጣል። ገባችሁ? ዶክተሩ በእርግጥ ፊቱን ገልጦ ቢሆን በህግ ራሱ ይከሰሳል። እንዴት የሰው ነፍስ ታጠፋለ ተብሎ ማለት ነው። ልጅ ልታስወር ነው የመጣ ቢል ኖሮ ግን በአንድ በቱ እንደዚ አይነት ነገር አልተናገርም። ግን ፈዋድ እያለ ነበረ ልታስወር ልጅ ነው የመጣ ሽ እያለ ነው። እዚህ ድራማ ስትሰሩ እንኳን በህግ የማያስቀጣችሁን ነገር አድርጉ። ይሄ ነገር በህግ ራሱ ያስቀጣችኋል። ልታስወርድ በእርግጥ እሷ ፈቅዳ ነው። ግን እንደዚ አይነት ነገር ህክምና ቦታ እንደዚ አይነት ነገር ይሰራል ቢባል እንዴት ነው እንትን የሚባለው? በጣም እኮ ከባድ ነው በነገራችን ላይ እና

አንደኛ በጣም ያናድዳትን ነገር ልንገራችሁ፣ ፍቅር ልትፈትናቸው ነው ይህን ነገር የጀመረችው። ግን ደግሞ በሌላ መንገድ መፈተን እየቻልሽ በዚያ አይነት ነገር መፈተን የለብሽም። አንደኛ ነገር ፍቅር አርግዣ ያለው ስትላቸው ሁሉም ከጎኗ እንዲሆኑ አይዞሽ በርቺ እንዲሏት እንጂ እንዲርቋት አይደለም። ያልጠበቀችው ነገር ግን እሷ ስትነግራቸው ሰውን ቪዲዮ ስታወራ በጣም ተናዳ እጇ ምናምን እየተንቀጠቀጠ ነበር። እንደዚህ የተናደደችበት ምክንያቱ ደግሞ እሷ ከጎኔ ይሆናሉ ብላ የሚጠብቀ ነገር ግን እነሱ ትተዋታል፣ ማለት ነው ቀልዷ ነው ምናምን ብለው ትተዋታል። ይሄ ነገር እውነት ቢሆንስ ብላ በራሷ በምናቧ አሰበች። አንዳንዴ እርግዝና ሲፈጠር ብዙ ጓደኞቻችን ከጎናችን ይርቃሉ። እንኳን ጓደኞቻችን ቤተሰብ እህት፣ ወንድም፣ አክስት፣ አጎት ከኛ ጭራሽ አይቀርቡም፣ በተለይ ያለ ትዳር ስታረግዙና ስትወልዱ። ስለዚህ ፍቅር እንደዚ አይነት ነገር አጋጥሟታል። እነሱ ከሷ እርቀዋል። ቡርካ ደግሞ ዛሬ ፈቲን ማቀፍ አበዛ፣ እያቅፋታል። እምላችሁ እየሄደ ይጠመጠምባታል። ቪዲዮ እንደሆነ ረስተው ነው እንዴ? ብራዘር እንዴ! ይጠመጠምባታል። በቪዲዮ መሀል ብናደድም እያየውት ነበር ፍቅርን፣ ፏድ እያወራ ጮልቆ ፈቲ ፈቲን ያያል። ይሄ ቡርካ ማለት ነው ተመጠምክባት እኮ ሙስሊሞች አይተቃቀፉም ይባላል። አንተ ማቀፍካት ብቻ ነው እንደሚባል ጨመካት፣ እንጂ ጨማመካት እኮ ነው የምለው። እንዴት እንዴ! በግላጭ አገኘው ብሎ ፎርዋርድ አክቱ። ሁሉ ነገር ያለ ፍቅር ጋ ነው። እሱ ደግሞ ፈቲን ይጎሻሽምላቸዋል በጎን። እንዲህ ነችና አጠገባችን ትጀናጀናላችሁ እና ፍቅር ያናድዳት እንዲሁ። ይሄ ቀልዴን ኮ ቀልድ ሳይሆን መጃጃል ነው የሚባለው በቁም ነገር መሀል መጃጃል ምን ይሉታል? አሁን ቁም ነገር እያወራሁ ወደ ቡርካ ማቀፍ ምን ወሰደኝ? ቆይኔ አሁን ይህ እኮ ምን አይነት ፍጡር እንደሆንኩ አላውቅም። ሰው አንዴ ቁም ነገር አያወራም። ቁም ነገር እስኪ አውሪያ እንጂ ምንድነው ቁም ነገር እያወራሽ ወደ የምትጃጃይ? እሺ አሁን ወደ ራሴ ል ስማኝ፣ በስነ ስርዓት አውሪ እሺ። ፍቅርዬ ማለት ነው። በጣም ያናዷት አንደኛው ይሄ ነው። በቃ እነሱ አይዞሽ ከጎንሽነን በርች ይሉኛል ስትል፣ እነሱ ግን ትተዋት ጆሮ ዳባ ልበስ ብለው ስልካቸውን ዘጋግተው እልም ማለታቸው በጣም አናዷታል። በሁለተኛ ደረጃ ደግሞ የሰራቸው ፍራንክ አልተሳካላትም። አልተሳካላትም፣ ተነቅቶባታል። እኛም ነቅተንባታል፣ እነሱም ነቅተውባታል። በቃ ሁሉም ሰው ነቅቶባታል። ደግሞ ይሄ የተነቃባት ለምን መሰላችሁ? እነሱ ፍራንክ ባደረጓት በሚቀጥለው ቀን መስራቷ ነው። ሁለት ሶስት ቪዲዮ ከሰራሽ በኋላ ከሳምንት በኋላ ብትጀምረው ኖሮ አይነቃባትም ነበር። ነገር ግን ወዲያው ጀመረችው። አያችሁ፣ እነሱ ፍራንክ በሰሩ በሚቀጥለው ቀን መስራቱ ፍራንኩ እንዳይሳካና እንዲነቁባት አድርገውታል። በቃ ይሄ ነው ያስነቃብሽ። አሁን ፍቅር አንደኛው ያናደዳት ክብሯን ከጣለች በኋላ ፍራንጎ ስለተነቃባት፣ ሁለተኛ ነገር እነሱ ከጎኗ ስላልሆኑ፣ አሁን ደግሞ ሲነቃባት ዶክተር ያመጣችበት ምክንያት ደግሞ ስለተነቃባት ለማሳመን፣ ዛሬም ፖስተር ተር ብላ መታለች። አሁን ፍቅር ምኗ ነው እርጉዝ የሚመስለው? እንደ አንጀቷ ተሰልቦ እንደ ሰው ሲያረግዝኩ ፊቱ ድንቡሽቡሽ ይላል። ጸባዩ ይቀያየራል፣ ይወፍራል። ምን ይላል? አንቺ እንደው ቀጭቋ እያልሽ ጭፈራው ምኑን እንዲህ እንዲያልሽ እስኪ እንጠያየቅ፣ ምናምን እያልሽ እየጨፈርሽ እርጉዝናት ቢባል እንዴት ነው እንጠያየቅ የሚለውን ቲክቶክ ላይ እየሰራሽ ነው የተሻል። በቀደም እሱ ራሱ እኮ ስትወዛወዥ ያስወርዳል አይገርምሽም? እና በድንጋጤ ልጅ እንዳይወርድ ብዬ ነው። ስለ ልጅ ከእናንተ በላይ ማንም አያስብም ምናምን ነው ቃል ባትጠቀሚው ሐኪም ቤት ልታስወሩት ሄደች የሚለው ተንብሬ ሳየው እንደ ልቤ ከታች እስከላይ እስከታች ስንጥቅ ነው ያለው። ኦ ማይ ጋድ እንዴት እንደዚህ የሚያዋርድ ስራ ትሰሪያለሽ? ቁም ነገር ቁም ነገር ቁም ነገር፣ እንደዚ አይነት ስራ በጭራሽ መስራት የለብሽም ፍቅርዬ። ሁሌ ነው የምናገረው እኔ። ፍቅር እስከ ዛሬ የሚያዋርድ ስራ ሰርታ አታውቅም። ከአብረሽ ጋር ብትሄድም ማለት ነው የሚያዋርድ አይደለም። የበፊት ጓደኛዋ ነው። በቃ እኔ እሱን መዋረድ አለለው። ብዙዎቻችሁ የሚያዋርድ ነው ምናም ብላችኋል። በጭራሽ የበፊት ጓደኛዋ ነው እና ያላት ሄደች። በቃ ሁሉም ሰው እንደሚሄደው ይሄዳል። ምን ችግር አለው? ጋብዛት ሄደች። ይሄ ነገር ግን የሰው ነፍስ ማጥፋት ማለት በጣም ያስጠላል። እሷ ላስወርናል አለችም ግን እነሱ ብታስወርድ እንደሆነ ነው ሄደው ሐኪሙ ራሱ መተባበሩ ኮኖኒኮ ምን አይነቱ ሽልጥለጥ ነው ሌላ ነገር አስሩም እንዴ እናንተ አይ ፍቅር እኔ እንደዚህ ታደርጊያለሽ ብዬ ጠብቂ ያላቅም ነበር። እውነት ከሆነም ልጅ ጸጋ ነው። ማስወረድ ለምን አስፈለገሽ? ልች ጸጋ ነው ሐኪም ቤት የሄደችው በእርግጥ ለቸካፕ ነው፣ ግን ፈቴ ያቀጣጠለችው ሲቀጥል ድራማ ስለሆነ ነው እንጂ ድራማ ባይሆን ማንም ሰው እንደዚ አይነት ጉዳይ ያመጣም። ከመቼ ወዲህ ነው በአደባባይ ልጅና አስወረድኩ ብሎ ሰው የሚመጣው? ከመቼ ወዲህ ማን ነው እንደዛ የሚያደርገው? ማን ሊያደርግ ይችላል? በሕግ ራሱ ያስቀጣል እኮ የሰው ነብስ ማጥፋት እንዴ! እና ድራማ ስለሆነ እንጂ ድራማ ባይሆን እንደዚህ ክብር የሌለው እንደዚ አይነት ነገር ሚዲያ ላይ አወጡም። ሲቀጥል ይሄ እንኳን ድራማ ቢሆን እንኳን ምንም አያስተምርም በጭራሽ እርጉዝ ነኝ ብለሽ ተሳሽ ቢሆን አሪፍ ነው ሺ ይሻላል፣ እንበል አሁን ግን ህክምና ድረስ ሄደሽ ሆስፒታል ድረስ ሄደሽ ልታስወር ነው የሚባል ነገር፣ ኧረ በስመ አብ። ነገር ደግሞ የልጁን አባት እንግዲህ አንዱ ላይ ቆሊው ነው። በጣም ከባድ ነው። እና እኔ ፍቅር የዛሬው ስራሽ አልተመቸኝም። ይቅርታ አድርጊኝ። ምንም ያዝናናኝ ነገር የለም። ምንም ነገር የለም። በቃ እንዲያው ከቡርካ ቡርካና ፈቲ ሲተቃቀፉ ትንሽ ብያለው። ከዛ ውጭ ግን ምንም ምንም ምንም የሚያስጠላ ስራ ነው የሰራሽው። በቃ እኔ ያየሁትን ነገር መናገር አይቀርም። ብዙዎቻችሁ ልትናድር ትችላላችሁ፣ መናድር መብታችሁ ነው። እኔ ያየሁትን ነገር መናገር እችላለሁ። ተግባባን አይደለም?